ማሪዮ ቴራን የተባለ ቀደም ሲል ጓደኞቹ በቼ ተዋጊዎች የተገደሉበት የ27 ዓመት የመጠጥ ሱሰኛና የአምባገነኑ ሬኔ ባሬንቶስ ወታደር ቼ ለመግደል ጥያቄ አቅርቦ ተፈቀደለት። ልትገድለኝ እንደመጣ አውቃለሁ፣ ተኩስ ፈሪ፣ አንተ መስራት የምትችለው ሰው መግደል ብቻ ነው በማለት ሲሞት እንኳን እንደማይፈራ ሊገደለው ለተጠጋው ሱሰኛው ማሪዮ ቴራን በመንገር ጀግንነቱን አሳወቀ። ገዳዮ ቴራንም በአብዮተኛው ጀግናው ቼ ጉቬራ ላይ ዘጠኝ ጊዜ አከታትሎና ደጋግሞ ጥይቶች አርከፈከፈበት የዝነኛው አብዮተኛ ሕይወትም አለፈ። የጀግናው ቼ ሬሳ ሚስጢራዊ በሆነ ቦታ ቢቀበርም ከተገደለ ከ30 ዓመታት በኋላ በ1997 የተቀበረበት ሚስጥራዊ ስፍራ በመታወቁ ሬሳው ወደ ኩባ ተመልሶ በክብር በድጋሚ እንዲያርፍ ተደርጓል። የአብዮተኛው ኦርነስቶ ቼኩቬራ የረዥም ጊዜ ወዳጅና የትግል ጓድ የነበሩት የኩባው መሪ ፊደል አሌሃንድሮ ካስትሮ ፊደል ካስትሮ እንደ ኤውሮፓውያን አቆጣጠር በ1997 በሳንታ ክላራ ከተማ ለወዳጃቸው የመታሰቢያ ሐውልት አሰርተውለታል።